ሰላም ሰላም፣ እንዴት ናችሁ ውዴ ዘመን ስፖርት መረጃ ተከታታዮች እያላችሁበት ሰላማችሁ ብዝት ይበል። ዘመን ስፖርት ተመልሷል። ዛሬም እንደ ወትሮ የተለያዩ በአውሮፓ ያለን ክለቦች የሚደረጉ የዝውውር መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁ ከእኔ ጋር እንድትቆዩ ጋብዛለሁ። ቪዲዮውንም ከመጀመራችሁ በፊት እስኪ ሁላችሁም ላይክ እና ሼር እያደረጋችሁ ጀምሩት። ዘመን ስፖርትን ሰብስክራይብ እያደረጋችሁም ቤተሰብ እንድትሆኑ ጋብዛለሁ። እንግዲህ ዛሬም በዝውውር ጉዳዮች ላይ የምላችው ነገር ይኖራል። የመጀመሪያው ምዕራፍ የዝውውር መስኮት እንደተከፈተ ሁላችንም እናውቃለን። በእንግሊዝ ፕሪሚየር ሊግ እንዲሁም በሌሎች የአውሮፓ ሃያላን ሊጎች መካከል የተለያዩ የዝውውር ጉዳዮች እየተከናወኑ ይገኛሉ። ያልተጠበቁ ክለቦችም የተለያዩ ዝውውሮችን ያልገመትናቸውን ዝውውሮችን እያደረጉ ይገኛሉ። እንዲሁም የተጠበቁት ክለቦች ደግሞ ያን ያክል እዚህ ግባ የማይባል የዝውውር እንቅስቃሴ ነው እያደረጉ የሚገኙት። በአርሰናል ቤት ምን ይመስላል የሚለውን ጉዳይ ወደ እናንተ አደርሳለሁ፣ ውድ የዘመን ስፖርት ተከታታዮች። እንግዲህ በአርሰናል ቤት ውድ አድማጮች፣ አራት ስምምነቶች በዚህ ሳምንት የዝውውር ስምምነቶችን ለመቋጨት እየተንቀሳቀሱ ይገኛሉ። የአርሰናል የስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታም እንግዲህ የቤንጃሚን ሴስኮ ዝውውርን በትኩረት እየተመለከተው ይገኛል። አርሰናል ቡድኑን እንግዲህ በ2025/26 የውድድር ዘመን ማጠናከር ከሚፈልጉት ክለቦች መካከል አንደኛው ነው የሚል ዜናም ቀደም ብለን ማድመጣችን የሚታወስ ሲሆን አንድሪያ ቤርታም በዚህ ሳምንት ሊደረጉ የሚችሉ አራት ስምምነቶች ላይ አይኑን ተክሏል። ውድ አድማጮች በዚህ ምናልባትም በአርሰናል ቤት በዚህ ሳምንት አዳዲስ አራት ተጫዋቾችን ዌልካም ብለን የመቀበል እድላችን ሰፊ ይመስላል። አርሰናል እንግዲህ በዚህ ክረምት በዛ ያሉ ተጫዋቾቹ ክለቡ እንደሚለቁ ቀደም ብሎ ማረጋገጡ የሚታወስ ሲሆን ነገር ግን በእነዚህ ወጪ ተጫዋቾች ምትክ እስካሁን አንድም ተጫዋች መምጣቱ አልተገለጸም። ውድ አድማጮች ሁላችንም እየተከታተል እንገኛለን እንግዲህ ይህንን የዝውውር እንቅስቃሴ ነገር ግን በአርሰናል ቤት ኑኖ ታቫሬሽ በአራት ነጥብ ሁለት ሚሊየን ፓውንድ ላዚዮን መቀላቀሉ ይታወቃል። እንዲሁም የመሃል ሞተሩ ጆርጊኒሆ ልንለው እንችላለን በነፃ ዝውውር የብራዚሉን ክለብ ፍላሚንጎንም ተቀላቅሏል። ኬሪያን ቴርኒን በሚቀጥሉት ሳምንታት ከሰሜን ለንደን የሚሰናበት ሌላኛው ተጫዋች ነው። ኮንትራቱም ሰኔ 30 ነው የሚጠናቀቀው። ይህ ተጫዋች የቀድሞ ክለቡን ሴልቲክን ነው ይቀላቀላል ተብሎ የሚጠበቀው ይህ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ከሚገኙ አያለን ክለቦች መካከል የመጀመሪያው የሆነው ኒውካስል ዩናይትድ የዝውውር ጥያቄ ወይም የናስፈርም ጥያቄ አቅርቦለት ነበር። ነገር ግን አልተቀበለውም ይህ ተጫዋች። እንዲሁም የመሀል አማካዩ ቶማስ ቴፓርቴም በወሩ መጨረሻ ኮንትራቱ የሚያልቅ ሲሆን ከአርሰናል ቤትም የሚሰናበት ሌላኛው ተጫዋች እንደሆነ ይጠበቃል። ነገር ግን ውድ አድማጮች አሰልጣኝ ሱፐር ማይክል አርቴታ ይህ ጋናዊ አማካኝ ቶማስቴ ፓርቴ ቢያንስ ለአንድ ዓመት በክለቡ እንዲቆይለት ይፈልጋል። ውድ ተከታታዮች የዚህ ጋናዊ ኢንተርናሽናል ቶማስቴ ፓርቴ ተወካዮች በአሁን ሰዓትም ከመድፈኞቹ ጋር በማራዘሚያ ጉዳይ ድርድር እያረጉ እንደሚገኙም ተገልጿል። ስለሆነም በዚህ ሳምንት ስለ ሁኔታው አዲስ መረጃን ማግኘት እንችላለን። የተለያዩ አዳዲስ መረጃዎችም እንደደረሱ ወደ እናንተ የማደርስ ይሆናል። ውድ አድማጮች እንግዲህ ቶማስ ቴፓርቴ ፓርቴ ይቆይ የማይቆይ አርሰናል የመሀል አማካዩን ማርቲን ዙቢሜንድን እንግዲህ ቀደም ብሎ ለማዘዋወር ይፋዊ ጥያቄ ማቅረቡ ይታወቃል። ስለሆነም ይህንን የሪያል ሶሴዳር ተጫዋች ማርቲን ዙብሜንድን ወደ አርሰናል ቤት ለማምጣት ቁርጠኛ ሆነው የተንቀሳቀሱ ይገኛሉ አርሰናልና የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንግዲህ ይህ ተጫዋች እሁድ ዕለት በኔሽንስ ሊግ የፍጻሜ ጨዋታ ለስፔን ጎል ማስቆጠሩ ይታወቃል። አማካዩ ማርቲን ዙብሜንዲ ማለት ነው። ውድ ተከታታዮች ለመድፈኞቹ ለመፈረምም በቃላት ደረጃ መስማማቱ ይታወቃል። የሕክምና ምርመራ ብቻ ነው በአርሰናል ቤት የሚቀረው ማለት ነው። ነገር ግን እየወጡ ያሉ መረጃዎች እንደሚያሳዩት በሚስጥራዊ የዝውውር ሂደት ውስጥ ይህ ተጫዋች ማለት ነው ለሪያል መድሪድ ለመፈረም እንቅስቃሴ እያደረገ ይገኛል። ሪያል ማድሪዶችም ይህንን የመሀል አማካኝ የሪያል ሶሴዳድ ተጫዋች ለማስፈረም ከፍተኛው የሆነ ጥረት እያደረጉ እንደሚገኙ እንግዲህ የተለያዩ ታማኒ የዝውውር የመረጃ ምንጮች እየገለጹ ይገኛሉ። የሪያል ሶሴዳድ ኮከብ በኮንትራቱ ስልሳ ሚሊየን ዩሮ ወይም 51 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ይህ የዝውውር ጉዳይ በጁላይ ይፋ እንደሚሆን ተገምቷል። ነገር ግን ውድ አድማጮች ፉትቦል ለንደን ስለዚህ ልጅ ጉዳይ የተለያዩ መረጃዎችን እየለቀቀ ይገኛል። ከእነዚህም መረጃዎች መካከል ሪያል ማድሪድ እንቅስቃሴውን ለመጥለፍ እየሞከሩ ነው የሚል መረጃም ይገኝበታል። የስፔኑ አያል ቡድን ማርቲን ዙብሜንድን እንዲቀላቀል ለማድረግና ለማሳመን ከፍተኛ ጥረትም እያደረገ ይገኛል። ውድ አድማጮች ነገር አርሰናል ስምምነቱን ለመፈጸም ከፍተኛ ቦታ ላይ እንደሚገኝና ማርቲን ዙብሜንዲ ከአርሰናል ውጭ ወደ የትኛውም ክለብ እንደማይጓዝ ታማኙ የዝውውር መረጃ ምንጭ ፋብሪዚዮ ሮማኖ ተናግሯል። ውድ ተከታታዮች የዚህ አማካኝ ቁርጠኝነት ከታወቀ በኋላም የአርሰናሉ ማይክል አርቴትሳ በሚቀጥለው የውድድር ዘመን በቡድኑ ውስጥ ሊኖረው የሚችለው ሌላኛው ተጫዋች አድርጎ ለማስፈረም እንቅስቃሴ ያደረገው ኬፓ አሪዛባላጋ እንግዲህ ግብ ጠባቂው በአምስት ሚሊዮን ፓውንድ ነው ወደ ኤምሬ ስቴዲየም እንደሚያቀናና ከዴቪድ ራያ ቀጥሎ የክለቡ ቁጥር ሁለት የግብዘብ እንደሚሆን ከወዲሁ የታወቀ ጉዳይ ነው ማለት ነው። የአርሰናል የዝውውር ኢላማዎች የክለቦች የዓለም ዋንጫ የመጨረሻ ጊዜ እየቀረበ በመሆኑ ከባድ ፍክክር ይገጥመዋል ተብሎም ይጠበቃል። አርሰናል የአርቢ ለብዙቹን አጥቂ ቤንጃሚን ሴስኮን ለማስፈረም የሚያደርገውን እንቅስቃሴ አስደናቂ ለውጥንም አግኝቶበታል። በዚህም የአርሰናል ተቀናቃይ በመሆን የሳውዲ ፕሮሊግ ግዙፉ አልሂላል ክለብ የዚህን ይህንን የሁለት ዓመት የፊት መስመር ተጫዋች ለማዘዋወር ፉክክር ውስጥ የገባ ክለብ ነው ማለት ነው። እንደ ስካይ ስፖርት ዘገባም ከሆነ አልሂላል ለመጪው የፊፋ የዓለም ክለቦች ዋንጫ ትልቅ ፊርማ ለማካሄድ እየፈለጉ ሲሆን ቪክተር ኦሲሚሄን ያቀረቡለትን የዝውውር ጥያቄ ውድቅ በማድረጉ ማለት ነው፣ ኢላማቸውን ወደ ቤንጃሚን ሴስኮ አድርገዋል። ስካይ ስፖርት ኒውስ ጋዜጠኛ ማርክ ማክዳም እንዳለውም አልሂላል የቤንጃሚን ሴስኮን ስምምነት እንደሚፈጽም ተስፋ አድርጓል። ይህ ያልተጠበቀ እድገት የአርሰናል የረዥም ጊዜ ፍላጎቱን የሆነውን ይህንን ስሎቬኒያዊ ዓለም አቀፍ ተጫዋች ሊያሳጣው ይችላል ሲል ተናግሯል። የአርሰናል አቀራረብ የተረጋገጠ ነገር ነው፣ ነገር ግን ጨረታው አሁንም ይቀጥላል። ልክ እንደ ባለፈው ሳምንት አርሰናል በቤንጃሚን ሴስኮ ማሳደድ ላይ በቆራጥነት እየተንቀሳቀሰ ይመስላል። ባለፈው ሳምንት መጨረሻ ላይ አርሰናል ለቤንጃሚን ሴስኮ ሊቀርብ የሚችለውን ስምምነት ለመፈተሽ ወደ አርቢ ሌብዚች ቤት መደበኛ አቀራረብ እንዳደረገም ተናግሯል። ማክዳም አክሎም ይህ የቅድሚያ እርምጃ እንዳለ ሆኖ እስካሁን በይፋ ጨረታ አልወጣም። ይህም ተቀናቃኝ ክለቦች እንዲመጡ በር ከፋች አድርጎታል። ቤንጃሚን ሴስኩ በአካላዊ መገኘቱ በማሰብ ችሎታው እና በአየር ላይ ባለው ድንቅ ችሎታ በታላቅ የአውሮፓ ክለቦች ራዳር ላይ የሚገኝ ተጫዋች ነው። ገና በ22 ዓመቱ አርሰናል በሚካኤል አርቴታ አስተባባሪነት ኢላማ ያደረገውን አይነት ከፍ ያለ ፊርማም ይወክላል። ነገር ግን የመደበኛ ድርድሮች መጓተት ብዙ ዋጋ ሊያስከፍል ይችላል። የክለቦች ዓለም ዋንጫ የመጨረሻ ቀን ሲጠናቀቅም በግፊት የመውሰድ እንቅስቃሴ ሊኖር ይችላል። የሳውዲው ክለብ የመጀመሪያ የዝውውር መስኮቱ ከመዘጋቱ በፊትም ስምምነቱን በመስበር ላይ የሚያገኘው ከሆነ ያርሰናል የዝውውር ገበያ ሙሉ በሙሉ ወደ ፍጻሜ ከመሄዱ በፊት ወሳኝ የሆነውን የክረምቱን ኢላማ ሊያሳጣው ይችላል ሲልም ነው መግለጽ የቻለው። እዚህ ያለው አደጋ ግልጽ ነው። አርሰናል አማራጮችን እየገመገመና በተለያዩ ግንባሮች ላይ እየሰራ ነው ተብሎ በሚገመትበት በዚህ ወቅት አል ሂላል ቀጥተኛና ጊዜ የማይሰጥ ግፊት እያደረገ ነው። በከፍተኛ የፋይናንሻል ግብዓት የተቀጣጠለው የዝውውር ስልታቸውም የአውሮፓ ክለቦች ከፍተኛ ተሰጥኦዎችን ለማግኘት የሚጥሩ ክለቦች እንደሆኑ የሚታወቅ ጉዳይ ነው። ውድ አድማጮች ዚንቼንኮና ሮድሪጎም እንዲሁ ከእንቅስቃሴዎች ጋር ተገናኝተዋል። ውድ አድማጮች፣ የዝውውር አለመተማመን በመጪ ተጫዋቾች ላይ ብቻ የተወሰነ አይደለም። ኤሲ ሚላንም የአርሰናሉን ዩክሬናዊ ተከላካይ ኦሌግዛንደር ዚንቼንኮን ለማስፈረም ፍላጎት እንዳለው በጣሊያን ስካይ ስፖርትስ ዘግቧል። አርሰናል ቅናሾችን ይቀበል እንደሆነ ግልጽ ባይሆንም እንደ ዚንቼንኮ ያሉ ሁለገብ እና ልምድ ያለው ሰው ማጣት በግራ ተከላካይ በኩል ለሚኖረው ክፍተት ማጠናከሪያም ያስፈልገዋል። ይበ እንዲህ እንዳለ ሌላው የአርሰናል ኢላማ የሆነው ሮድሪጎ ቢያንስ በአጭር ጊዜ ውስጥ ይታወቃል። ለሪያል ማድሪድ ቁርጠኝነት ይኑረው አይኑረው የሚለው ጉዳይ ማለት ነው። ሮድሪጎ ለመጪ ክለቦች የዓለም ዋንጫ የሪያል ማድሪድ ቡድን አካል ይሆናል ሲል ስካይ ስፖርትም ጨምሮ ገልጿል። ይህ ተጫዋች እንግዲህ አርሰናል በብራዚላዊው ላይ ያለው ፍላጎት ለወደፊት መስኮት ሊቀመጥ ወይም እንደገና ሊታሰብበት እንደሚችል ይጠቁማል። ውድ አድማጮች፣ የእንግሊዝ ፕሪሚየር ሊግ መረጃ ጠቋሚ ትንተና እንደሚያሳየው እንደ አርሰናል ደጋፊ ይህ የቅርብ ጊዜ ዝውውር ዜና በጣም የሚያበሳጭ እና በጣም አሳሳቢ ነው። ውድ ተከታታዮች፣ ቤንጃሚን ሴስኮ የአጥቂ መስመሩን ለማጠናከር አመክኒዋዊ እና አስደሳች ምርጫን ወክሎ ቢታይም በተለይም ከገብርኤል ኢየሱስ የጉዳትና አሳሳቢነት ጋር አለመመጣጠር እንዲሁም ከአካል ብቃት ጉዳዮች ጋር በተያያዘ አርሰናል እጅግ ከፍተኛ ችግር ውስጥ እንደ አልሂላል ያለ ክለብ በአስራ አንደኛው ሰዓት ሲገባ መመልከቱ ደግሞ ለአርሰናል ስጋት ነው፣ ምንም ጥያቄ የለውም። ውድ አድማጮች ከሁሉም በላይ የሚያስደነግጠው ጉዳይ በወረፋው ፊት ለፊት መሆናቸው ነው ነገር ግን አሁንም ቆራጥ እርምጃ መውሰድ አለባቸው። መደበኛ አቀራረብ ካደረጉ በኋላ ለምን ይጠብቃሉ የሚለው ጉዳይ አጠያያቂ ነው። በተጫዋቹ የሚያምኑ ከሆነ ተገቢውን የገንዘብ አቅርቦት ይዘው መግባትና ተጫዋቹን በፍጥነት ወደ አርሰናል የዝውውር ኢላማ ላይ ማስገባት እንዲሁም ማስፈረም ይጠበቅባቸዋል። የአርሰናል የዝውውር ቡድን በቅርብ መስኮቶች ጥሩ ስራ ሰርቷል። ነገር ግን ይህ ማመንታታቸው ወደኋላ የተመለሱ ያስመስላቸዋል። ሮድሪጎን ማጣት የሚያስደንቅ አይሆንም። ሪያል ማድሪድ በቀላሉ እንዲሄድ ፈጽሞ አይፈቅዱለትም። ነገር ግን አርሰናሎች የውድድር ዘመኑን በተመሳሳይ የማጥቃት ክፍል ከጀመሩ ተቀናቃኞቻቸው ይበልጥ እየጠናከሩ ለአርሰናል ስጋት ወደ መሆን ደረጃ የሚደርሱበት ሁኔታ ይኖራል። ውድ ተከታታዮች በዝውውሩ ጉዳይ ላይ ኦሌክዛንደር ዚንቼንኮ አለ በአርሰናል ቤት ማለት ነው። እንግዲህ ኦሌክዛንደር ዚንቼንኮ ግልጽ የሆነ ምትክ የለውም በአርሰናል ቤት። ነገር ግን ይህ ተጫዋች ለዝውውር ክፍት ነው። ስለሆነም ይህንን ተጫዋች እንዲሄድ መፍቀድ በአርሰናል ቤት በጣም ከባድ ነው። ውድ አድማጮች ለማንኛውም አርሰናል ቀጣዩን እርምጃ በቶሎ መውሰድ አለበት። ይህም በጣም አስፈላጊ ነው። በፍጥነት መስራት ይኖርበታል። ወደ ሌሎች የዝውውር ጉዳዮች ስናልፍ እስኪ ወደ ቀያይ ሰይጣኖች ማንችስተር ዩናይትዶች እንሂድና አንዳንድ ጉዳዮች እናንሳ። ውድ አድማጮች ማንችስተር ዩናይትዶች በኮንትራት ውል መገባደጃ ምክንያት ዘጠኝ ተጫዋቾችን ሲያነሱ የቃል ስምምነትንም ፈጽመዋል። ማንችስተር ዩናይትድ አለቆች የአንድ ተጫዋች ቆይታን በኦልድ ትራፎርድ ማራዘም ይፈልጋሉ። ማንችስተር ዩናይትዶች የቶም ሄተንን ቆይታ ነው እንግዲህ ማራዘም የፈለጉት ማለት ነው። ይህንንም ኮንትራት ማራዘሚያ በቃል ደረጃ መስማማታቸውም ተነግሯል። ውድ አድማጮች ዩናይትዶች ሰኞ ዕለት ይፋ ባደረጉት የቡድን መረጃ መሰረትም ከ39 ዓመቱ ሄተን ጋር እየተነጋገሩ መሆናቸውንም አረጋግጠዋል። በዚህ መረጃም ላይ ቀያይ ሰይጣኖቹ ቪክተር ሊንድሎፍ፣ ክሪስቲያን ኤሪክሰን፣ ጆን ኢቫንስ እና ስድስት የወጣት ቡድን ኮከቦች ሁላቸው ሲያልቅ በጁን ሰላሳ እንደሚለቁም ገልጸዋል። ሄተን ግን የሚቆይ ይመስላል። ውድ አድማጮች ዘሰን እንደዘገበውም ሁለቱ ወገኖች ለአንድ አመት ማራዘሚያ የቃል ስምምነት ላይ የደረሱ ሲሆን ሙሉ ዝርዝሮችም በሚቀጥሉት ቀናት ይገለጻሉ ተብሏል። ሄተን በኦልድ ትራፎርድ አካዳሚ በኩል ቢመጣም በ2010 የመጀመሪያ ቡድን መታየት አልቻለም። በ2021 ለሁለተኛ ጊዜ የተመለሰም ሲሆን በአራት ዓመታት ውስጥ ሶስት ጨዋታዎችን ብቻ ነው በማንችስተር ዩናይትድ ቤት ማድረግ የቻለው። የተጫዋቹ እንዳድማጮች ይህ የኮንትራት ማራዘሚያ ከተፈረመ ሄተን ለ2025/26 የውድድር ዘመን የሶስተኛ ምርጫ የግብ ጠባቂነት ሚናን ወክሎ ነው በማንችስተር ዩናይትድ ቤት የሚቆየው ማለት ነው። እንግዲህ ተጫዋች በስሙ ሶስት የእንግሊዝ ዋንጫዎችን በመያዝ እንደ አስቶንቪላ፣ ብሪስቴል ሲቲ እና ካርዲፍ ያሉ ክለቦችንም መወከል ችሏል። ውድ አድማጮች በኦልድ ትራፎርድ ትልቅ የቡድን ማሻሻያ እየተካሄደ ነው። ነገር ግን አሰልጣኝ ሩበን አሞሪም አሁንም እንደ ሄተን ያለ ልምድ ያለው ሰው በመልበሻ ክፍል ሊጠቀም ይችላል። ዩናይትዶች እንግዲህ ባሳለፍነው ውድድር ዘመን ማለትም አሁን ላይ በተጠናቀቀው የውድድር ዘመን ማለት ነው አስራ አምስተኛ ደረጃን ይዘው ማጠናቀቅ መቻላቸው እናውቃለን። የዝውውር ፍላጎታቸውን በፕሪሚየር ሊግ የተረጋገጠ ብቃት ላይ ያተኮረ ተጫዋች ነው ማስፈረም የሚፈልጉት። እንግዲህ ማቲያስ ኩና የክረምቱ መስኮት እንደተከፈተ ከወልቭስ ቤት በስልሳ ሁለት ነጥብ አምስት ሚሊየን ፓውንድ ማስፈረማቸው የተረጋገጠ ጉዳይ ነው። ማንችስተር ዩናይትዶች እንዲሁም የብሬንትፎርዶ አጥቂ ብሬያም ቤሞ ሌላው ከባድ ኤላማ ሲሆን ዩናይትድ የመክፈቻ ጨረታውን አምሳ አምስት ሚሊዮን ፓውንድ አቅርቦ ነገር ነበረ። ነገር ግን ብሬንትፎርዶች ይህንን ዋጋ ውድቅ አድርገውባቸዋል። ስለሆነም የወልድ ትራፎርድ አለቆች ሊያም ዴላፕን ባሳለፍን የውድድር ዘመን ለኢፕስዊች ታውን ጎል በማስቆጠር ብቃቱን ማሳየቱን ተከትሎ ለማስፈረም ሄደው ነበረ። ነገር ግን ወጣቱ ወደ ቼልሲ መሄድን መርጦ እንግዲህ ለቸልስ ይፈርመዋል ማለት ነው። ዩናይትዶች ሁለተኛው የዝውውር መስኮት ከመዘጋቱ በፊት ግብ ጠባቂያቸውን ለመቀየርም ይፈልጋሉ። ይህም የፊት መስመራቸውን ከማጠናከር ይልቅ ቅድሚያ የሚሰጠው ጉዳይ ነው ብሎ እንግዲህ የተለያዩ የግብ ጠባቂ ሚና ያላቸው ተጫዋቾችን እየፈለጉ ነው የሚገኙት። እንግዲህ ኦናና ከኢንተር ሚላን በ47 ሚሊዮን ፓውንድ ወደ ማንችስተር ዩናይትድ ቤት መምጣቱ እናስታውሳለን። እንግዲህ ወደ ማንችስተር ዩናይትድ ቤት ከመጣም በኋላ ባሉት ሁለት ዓመታት ውስጥ እንግዲህ ብዙ እጅግ ውድ የሚባሉ ስህተቶችን በመስራት እንግዲህ ማንችስተር ዩናይትድ እና ራሱን ዋጋ ሲያስከፍል የነበረ ተጫዋች እንደነበረ አይዘነጋም። በዚህም ሩበን አሞሪም በተለያዩ ጨዋታዎች ላይ አንድሬስ ኦናናን እያስቀመጠ ባይንዴርን ሲያሰልፈው እንደነበረ እናስታውሳለን። እናም ባይንዴር በመጀመሪያው ቡድን ውስጥ ባደረገው አጭር ቆይታም እሱም ቢሆን ወጥነትን አላሳየም አይደል ውዳድ ማለት። ስለሆነም እንግዲህ ማንቸስተር ዩናይትድ ሌሎችን በረኞችን ማለት ነው እየፈለጉ ይገኛሉ። እንግዲህ በኦልድ ትራፎርድ አድናቂዎች እንዳሏቸው ከተረዱት ግብ ጠባቂዎች መካከልም ኤሚ ማርቲኔዝ የአስቶን ቪላው ኤሚ ማርቲኔዝ ማለት ነው፣ ቫንቻ ሚሊንኮቪች ሳቪች እና ጽዮን ሱስኪ ይገኙበታል። እንግዲህ እነዚህን የግብ ጠባቂዎች በማንቸስተር ዩናይትድ ቤት የማንቸስተር ዩናይትድ የዝውውር ራዳር ውስጥ በመክተት እንግዲህ እየተከታተሏቸው ይገኛሉ። በቀጣዩ የውድድር ዘመንም እንግዲህ በማንቸስተር ቤት ማለት ነው ከነዚህ ተጫዋቾች መካከል አንደኛውን እንግዲህ በቋሚ አሰላለፍ ልንመለከተው እንችላለን። ውድ አድማጮች ውድ የዘመን ስፖርት ቤተሰቦች የዛሬው ስፖርታዊ ጉዳዮች ይህንን ይመስሉ ነበረ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ በመሆን እንድትከታተሉኝ እጋብዛለሁ። የተለያዩ ቪዲዮዎችንም ከመጀመራችሁ በፊት እስኪ ሁላችሁም ላይክ እና ሼር በማድረግ አጋርነታችሁን አሳዩኝ። ውድ አድማጮች የተለያዩ ስፖርታዊ ጉዳዮችን ሁሌም ማለዳ ወደ እናንተ ማድረሴን እቀጥላለሁ። ሁላችሁም እንድትከታተሉኝ እጋብዛለሁ። መልካም ቆይታ፣ ሰናይ ጊዜ።